ሰላም ሰላም፣ ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ ያለውኝ እግዚአብሔር መስገን። እንግዲህ ዛሬም በትላንትና ቪዲዮ በደንብ ስላላስረዳዋችሁ በጣም ብዙዎቻችሁ ጥያቄ ነው እየጠየቃችሁኝ ያላችሁት ቤት አሳድሰሽ ነው ወይስ አዲስ ሰርተሽ ነው ሶስት መቶ ሺ ብር እንዴት ይበቃል? ሸክላውን ስንት ገዛች? በጣም ብዙ ጥያቄ ነው እና እያንዳንዷን ነገር አብራርቼ እነግራቸዋለሁ። ምክንያቱም አንደኛ ቤቱ ሙሉ በሙሉ ጨርሻለሁ። ኢቭን የቀረኝ አምፖል ነበረ እሱንም ጭምር ነው የጨረስኩት። ስለዚህ ሙሉ በሙሉ የጨረስኩትን እነግራቸዋለሁ ማለት ነው። እንግዲህ ከሁሉም አስቀድሜ ሁላችሁንም ላመሰግናችሁ ፈልጋለሁ። በጣም መልካም ምኞት ስለተመኛችሁልኝ በሰላም ውለጅ ላላችሁኝ ከልብ ከልብ ከልብ አመሰግናለሁ። ስለ እውነት ለመናገር እግዚአብሔር ያክብርልኝ። እኔም ያው ያው ሚጤን እየተጠባበኩ ነው እንደ እግዚአብሔር ፍቃድ ማለት ነው። በእርግጥ ያስፈራል፣ እንቅልፍ የለም። ብቻ ዝግጁ ነኝ ከእግዚአብሔር ጋር ማለት ነው። እናንተም ደግሞ እንግዲህ ከጎን ሆናችሁ እንደምትጸልዩልኝ ተስፋ አድርጋለሁ ዶ እንደምታደርጉልኝ። ለማንኛውም ወደ ዛሬ ቪዲዮ ስገባላችሁ፣ በመጀመሪያ ደረጃ አዲስ ቤት ነው የሰራት። አዲስ ስላችሁ መሰረቱ ተነስቶ ምንም ማለት ምንም ቦታ የተጀመረ ነገር አልነበረም። ስለዚህ ስድስት በአራት ማለቴ ቁመት አራት ስፋት ስድስት ቆይ ሂዱ፣ እንደረጋ እኔ ውብ ማረግ አልችልም። ወንደራን ጥራው ውብ ያርግ። እና ጋይስ ስለዚህ ስድስት በአራት ሳሎን ነው የሰራሁት፣ ምክንያቱም የመጀመሪያ ሳሎኔ በጣም ጠባብ ነው። ሶፋዎቼ ቡና ለመጠጣት ለመጫወት ስለማይመች ምን አደረኩኝ? የመጀመሪያ ሳሎኔን እንደመኝታ አርጌ ሌላ ሳሎን መኝታዬን ደግሞ ለልጆች የመኝታ ላረግ ሀሳብ ነው ያሰብኩት። ስለዚህ ኦልሞስት እየጨረስኩ ነው ሙሉ በሙሉ ማለት ነው። እና አሁን ወደ ሀሳቤ ስመለስላችሁ እዚህ ጋ ርጎ እስኪወቀርግኝ እና ወደ ሀሳቤ ስመለስላችሁ፣ ሶስት መኪና ድንጋይ ነበረ። የተወሰነ ድንጋይ ተርፏል። ከዛ በተረፈ እውነት ለመናገር ዲቴይል ማላቀው ማለት ያልያዝኩት ብሎኬት ብቻ ነው፣ ስለእውነት ማለት ነው። ከዛ በተረፈ ሁሉንም እያንዳንዷን ነገር አውቃለው። እና ስንት ቆርቆሮ ነው? ሰላሳ ሶስት ቆርቆሮ ነው። ቆርቆሮን የገዛውት በሰባት መቶ ሀያ ነው የገዛውት። ያው እንደነገርኳችሁ ሸክላው እንግዲህ አንዷ ስልሳ ካሬ ይባላል እንግዲህ እኔም ያው ሳሰራ ነው የሰማውት። ስልሳ ካሬው ሺህ አራት መቶ ነው። ቆንጆ ወይ አንደኛው የሀገር ውስጥ ማለት ነው ያንደኛው የሀገር ውስጥ አትረብሽ አትረብሽ አትረብሽ እና ይሄን ይመስላል። ሌላኛው ጥያቄ እንግዲህ እንዴት ሶስት መቶ ሺህ በቃሽ ለምትሉኝ ነግሪያችሁ ነበረ። ምናልባት ወደ አማራ ክልልም ያላችሁ ሌሎች ሌሎች ቦታዎች ያላችሁ አትሊስት ሙሉ በሙሉ ሶስት መቶ ሺህ ብር ባይበቃችሁ የሆነ የተወሰነ ልዩነት ሊኖር ይችላል። ግን እኔ በጣም የገረመኝ አንድ እህት ኮመንት ላይ ስንት ሚሊዮን አወጣዋለች? ሶስት ሚሊዮን አወጣው ጭቃ ቤት ልሰራ። ምን አይነት ቤት ነው ማለት፣ ጭቃ መሆኑ አይደለም። ስንት ክፍል ቢሆን ነው? ትምህርት ቤት ነው ወይስ ለመኖራ ነው? አንዳንዴ እዛ አካባቢ ያሉትን ዘመድ ጓደኛ ሊሆን ይችላል ኦር ዩቱበሮችን እዛ አካባቢ እኔ ለምሳሌ ሻሸመኔና ሻሸመኔ አካባቢ ነገሌ፣ አዋሳ፣ አላባ ምናምን እዚ አካባቢ ስላሉት ወደዚህ ወደ ኮፈሌ፣ ሶሌ ምናምን ተመሳሳይ ነው። በዚህ ዋጋ በዚህ ዋጋ ነው የሚሰራው። ስለዚህ ምንድን ነው የምታደረጉት አንድ መላ ወይ ደግሞ አንድ ሲስተም የምነግራችሁ ነገር ቤተሰብ የራስን ቀዳዳ ለምሳሌ እኔ ከማሰራው ብር ላይ አንድ ኩንታል ጤፍ 10 ምናምን ሺ ከገዛው የሆነ ነገር አጉድ ያለው ማለት ነው። አትሊስት የሁለት መኪና ድንጋይ ብር አጠፋው ማለት ነው በሌላ ነገር። ያ ወዴት ይደመራል? ወደ ቤት የሚደመር ከሆነ አይሆንም። ስለዚህ እያንዳንዷን ነገር መጻፍ፣ እያንዳንዷን ነገር ማጣየቅ። ኢቭን ለምሳሌ አምፖል ትላንትና ልገዛ ሄጄ፣ ይሄ የሚበራው ሁለት መቶ ነው በሜትር ማለት ነው መቶ ስልሳ ማለ። ሁለት መቶም አለ መቶ ዘጠናም አለ የሚቀያየረው መቶ ዘጠና ነው እኛ ጋር እስከ ሁለት መቶ ብር ማለት ነው በጣም ዞሬ ነው የምጠይቀው አስር ብር የምትቀንስልኝ ቦታ ነው የምገዛው ምክንያቱም ያች አስር ብር በብዛት ለውጥ ስላለው ማለት ነው ስለዚህ እንደዛ አጣይቁ በሰው አጣይቁ እኔ እንደዛ 3 ሚሊዮን አወጣሁኝ ብለህ አንዷ ኮመንት ላይ ስትነግረኝ ስለምደክመኝ ነው ይቅርታ የምተነፍስባችሁ ስትነግረኝ ይገርማል፣ ይከብዳል። አሁን ምን ያክል አመት ሰርተን ነው ሶስት ሚሊዮን እንትን ብለን መስራት የምንችለው? እና ስለዚህ በደንብ አድርጋችሁ መጀመሪያ ዋጋ አጣይቁ። ከቅርብ ቦታ ደግሞ እቃ ማስገባት የምትችሉ ከሆነ ለምሳሌ ባለቤቴ በስራ ምክንያት አዲስ አበባ ሄዶ ነበረ። ሸክላ ከዛ ላስጭና ላይ ማለት ነው። ስለዚህ እዛም ያው ነው፣ አዲስ አበባም ያው ነው ባይዘው ሸክላ እና አጠየኩኝ። እዚህ ስጠየቅ ሺህ አራት መቶ ነው እዛም ሺህ አራት መቶ ነው። ምንድን ነው ከሰራ የማስጫኛ እንደ አጋጣሚ እሱ በድርጅት በኩል ቢያመጣ እንኳን እሺ፣ የማስጫኛ የለበትም ልበል። ምንም አይነት ትርፍ ለሌለኝ ለምን ከዛ ድረስ መሸከም አስፈለገ? ስለዚህ እንደዛ ከሩቅ የምንላቸው ቦታዎች ላይ የአንድ ብር ልዩነት ካለ ያ አንድ ብር በብዛት ሲሆንላችሁ ለውጥ ያመጣልና ቤት መስራት አዎ፣ በጣም ይከብዳል። በጣም አሰልቺ ነው። በጣም እናንተ የምትገምቱትን ያክል ብር ላይሆን ይችላል። ለምሳሌ እኔ በ150 ሺህ ብር ነበር ልሰራ ያሰብኩት። ስለሆነስ ለመናገር ሳልተኛ በፊት ረፉ ወይ ደግሞ ሳልወልድ በፊት ረፍ ረፍ ሂዱ። እስኪ ሄዱማ ማ እንደሆነ መጣ፣ ዳዲ መጣ፣ ርክፈቱ አውርዱ እና ግን ያው እኮ ሶስት ጥሬ ሶስት ጥሬ ምንም ውሸት የሌለበት ማለት ነው። እና አሁን ምንድነው ውስጡ ላይ የሚቀረኝ መጋረጃ። መጋረጃ ራሱ ውድ ነው። እስከ አስራ ምናምን ነው በቃ። እኔ የምፈልገው መጋረጃ እስከ አስራ አምስት ሺ ነው የተጠየኩት ማለት ነው። ምክንያቱም ቁመት ሶስት ከምናምን ሶስት ከሃምሳ ሶስት ከሰማንያ፣ ስፋትም እንደዛው ነው። በሩ ማለት ነው። እና በጣም ትልቅ በር ነው። ስለዚህ የምንላችሁ ፈልጌ ነው ውዶቼ የሆነ ነገር ስታረጉ በሰፊው ሳይሆን ጀምሩና፣ እዛ ላይ እዛ ላይ ቀስ እያላችሁ ትሄዳላችሁ። እኔ ኦልሞስት ሁለት ወር ፈጅቶብኛል ብዬ አስባለሁ። ልክ እንደጀመርኩ ቪዲዮ ሰርችላችሁ ነበረ። አይቲንግ ሁለት ወር ነው ቤቱን ከጀመርኩኝ፣ ግን ምንም ያቋረጥኩት ነገር የለም ምክንያቱም ያው ቶሎ ሳልወልድ በፊት መጨረሻ ስለፈለግኩ ከእግዚአብሔር ጋር እኔም ጨርሻለሁ ማለት ነው። እና ውድ ጓደኞቼ የምወዳችሁ የማከብራችሁ ቪዲዮችን ሽርሽር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ከምጠብቀው በላይ ነው ያገኘዋችሁ። እግዚአብሔር ያክብርልኝ፣ በያላችሁ በሰላም ሆኑልኝ። አይሆፕ ስለ ቤት ከዚህም በላይ ጥያቄ እንደማትጠይቁኝ በሌላ ቪዲዮ ተመልሼ እመጣለሁ ማለት ነው። ኮመንት ስር ገብቼ በጣም ለመመለስ ሞክሬያለሁ። እዛው ላይ ደግሞ መልሳችሁ ሌላ ጥያቄ ስለምትጠይቁኝ ነው። በመጠየቃችሁ ተከፍቻለሁ። በጣም ደስተኛ ሆኜ ነው ድጋሚ ይሄን ቪዲዮ የሰራሁላችሁ። ስለዚህ አሁንም ሌላ ጥያቄ ሀሳብም ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። እኔ ለመመለስ ዝግጁ ነኝ ማለት ነው እና እንግዲህ ያው ከወለድኩ ወለርኩ ካልሆነም እንገናኛለን ብዬ ተስፋ አደርጋለሁ እንደ እግዚአብሔር ፍቃድ ያው ሶስተኛ ልጄን እንግዲህ ለመቀበል ዝግጅት ላይ ነኝ። ፍራቻም አለ፣ ድካምም አለ። አይዶን ነው ለምን አላውቅም ብቻ ከሁለቱ ይሄኛው ትንሽ ከብዶ ነበረ። ዲፕሬሽን በጣም ነበረብኝ። በጣም በቃ ራሴን ገለልተኛ አርጌ ከሰዎች ርቄ ከራሴ ርቄ እና ከባድ የሚባሉት ጊዜያቶችን ነው በዚህ ዘጠኝ ወር ያሳለፍኩት እና በእንደዚህ አይነት ሁኔታ ላለሹ እህቴ ምናልባት አንድ እርጉዝ ሴት ይህም ቪዲዮ የምታይ ከሆነ ሁሉም ነገር ያልፋል። የማያልፍ ሊመስለን ይችላል። እኔ እግዚአብሔር ይመስገን ምንም ነገር ጎሎብኝ አይደለም። ነገር ግን ብቻ አላቅም ከየት እንዴት እንደተመለስኩ እኔና የሰማይ አምላክ ብቻ ነው የምናውቀው፣ እና በጣም ብዙ ከባባድ ውሳኔዎችን በራሴ እስከመወሰን ደርሼ ነበረ እና ለካስ እርግዝና እንዲህ ያደርጋል እንዲህ ማለው እስከ ምል ድረስ ማለት ነው ነውና ፈልጌ ወድጄ አስቤበት አቅጄ ተመካክረን በጣም በጉግት ሞር ከኔም በላይ ባለቤቴ ያረገዝኩትና ላይክ ማለት ልጄ ገና ስለሆነ ወር ልጄ አሁን ሁለት ዓመት ከስድስት ወሩ ነው። ያለ ሀሳብ ወር ያለ ቅድ እንትን ያልኩት ነገር አይደለም ግን ግን በቃ ሰው ማጣቴ በጣም ብዙ ውስጤን ጉርቶኝ ነበረ። እና አሁን በቃ ትንሽ ተመልሼ ነው ወደ እናንተም የመጣሁት ማለት ነው። እና አንዳንዴ ምንም ያክል ገንዘብ ብኖራችሁ፣ ምንም ያክል ነገሮች ቢመቻችሁ፣ ለምሳሌ ስደት የምንሄደው ወደ የሆነች ትንሽ መጠለያ ቤት በሰራው የሆነች ነገር በኖረችኝ እንላለን። እና ያ ሲኖረን ሌላ የሌለን ነገር ይታየናል የሌለን ሲኖር ደግሞ ሰይጣን በሌላ በኩል ሊጠቀመን ይፈልጋል እና በጣም ጠንካራ ለመሆን ሞክሩ፣ ለማለት ያክል ነው። በጣም ከከባድ ፈተና ወይ ደግሞ ከከባድ ችግር ነው ተመልሼ ዛሬ ላይ መጥቼ እናንተ ፊት ለመቆም የበቃውት ከእግዚአብሔር ጋር ማለት ነው። አንዳንዴ እንደዚህ አይነት ስሜት ሲሰማችሁ ምንም አይነት ጊዜ ሳትሰጡ ወደ ፈጣሪ ለመቅረብ ሞክሩ። በቃ ያለው አማራጭ እሱ ብቻ ነው። ወደ ፈጣሪ በቀረባችሁ ቁጥር ነገሮች እየቀለለ እየቀለለ እየቀለለ ይሄዳሉ እና ከፈጣሪ በራቃቸው ቁጥር ደግሞ ነገሮች ኦቨር እየሆኑ ይሄዳሉ እና ይሄን ነው በሕይወት ያየሁትና ይሄን ነው ልላችሁ የምችለው። በጣም ክሎዝ መሆን አለባችሁ። በቃ ከእግዚአብሔር ጋር መቀራረብ መቻል አለባችሁ። ምክንያቱም ያለሽን በማሰብ ጤናሽን በማሰብ ኢቨን መተንፈስሽን በማሰብ ስትሆኜ ነገሮች በቃ ቦታ አያገኙ ማለት ነው፣ አንቺ ጋር እና፣ ጠንክሩ በርቱ፣ ለማለት ያክል ነው። ያሳለፍኩትን በጥቂቱ የነገርኳችሁ ውድ ጓደኞቼ፣ ላይክ ሼር ማድረጋችሁን አትርሱ። እንግዲህ አዲስም ሰብስክራይብ እንድታደረጉኝ በአክብሮት እጠይቃችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ባይ ባይ።